እንደ ኢትዮጵያ ላሉ በግጭት ለሚታመሱ ሀገራት በሰላም ላይ የሚሰሩ ጋዜጠኞች እንዲኖሯት ይመከራል። ሰላምን ጉዳያቸው ያደረጉ በግጭት አውድ ውስጥ ያሉትንና ነፍጥ አንግበው በጫካ ያሉትን ሰዎች ሀሳብ ወደ መድረክ በማምጣት ማወያየት፣ የተለያዩ ግጭትን የሚያረግቡ ዘገባዎችን መስራት የሰላም ጋዜጠኝነት ሚና ነው በሚል የዘርፉ ምሁራን ያስረዳሉ። እንዲህ ያለውን የጋዜጠኝነት ሙያ በኢትዮጵያ ለመተግበር አሁን ያለው ሁኔታ አመቺ ነው ወይ? ባለሙያው የመስራት ፍላጎት ቢኖረው እንኳን ተንቀሳቅሶና ሚዛናዊ እንዲሁ ሆን ያለው ሁኔታ እንደማይፈቅድ ባለሙያዎች ይናገራሉ። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና የስነ ተግባቦት መምህሩ መኩሪያ መካሻ ለግጭት ስሱ ወይም ኮንፍሊክት ሴንሴቲቭ ጆርናሊዝም የሚባለው ኢትዮጵያ ውስጥ ተተግብረዋል ማለት አልደፍርም ይላሉ። ይሄ ለግጭት ስሱ መሆን የሚባለው ጋዜጠኝነት ኢትዮጵያ ውስጥ ተተግብሯል ለማለት አልደፍርም። ግን በተለያየ ጊዜ በአንዳንድ ወቅታዊ ሁኔታዎች ላይ ስለ ግጭት የሚዘገቡ አሉ። ግን ቋሚ የሆነ አጀንዳ ይዞ እንደ ሀገር፣ ሀገራችን እንደምታውቂው አሁን በግጭት ውስጥ ነው ያለችው። በመንግስትን ፖሊሲ ደረጃ የሀገሪቱ የኮሚኒኬሽን ፖሊሲ ይህንን ግጭትን በማስወገድ በኩል ተሰርቶበታል የሚል እምነት የለኝም ምክንያቱም ግጭት ከመፈጠሩ በፊትም፣ በግጭት ጊዜ፣ ከግጭት በኋላም ደግሞ የሚሰሩ ተከታታይ ስራዎች አሉ። እነዚህ ስራዎች በሚገባ አጀንዳ ተቆርጦላቸው ነው መስራት ያለባቸው የሚል እምነት ነው ያለኝ። የኢትዮጵያ ሚዲያ በራሱ በጎሰኝነት በፖለቲካ ቡድንተኝነት እና በሌላ ሌላውም የተከፋፈለ እንደሆነ ጥናት ያሳያል የሚሉት መምህሩ ከዚህ ማጥ ውስጥ ለመውጣት ሀገርን ታሳቢ ያደረጉ ስራዎች መሰራት አለባቸው ሲሉ ያስረዳሉ። ሚዲያው ራሱ ለዚህ ብቁ ነው ወይ? ሚዲያው ራሱ ለዚህ ተገዥ ነው ወይ? የሚለው ነገር በሚገባ ሊታይ ይገባ። ማዕከል ማድረግ ያለባቸው ሀገርን እና ሀገራዊ ማንነትን መሆን አለበት በተለይ በእንደኛ አይነት ሀገር ሁኔታ። ምክንያቱም እኛ ያለንበት ሁኔታ እጅግ በጣም አስቸጋሪ የግጭት የጦርነት ሁኔታ ስለሆነ በመጀመሪያ ሀገርን፣ ሀገራዊ ማንነትን፣ ሀገራዊ ጥቅምን መሰረት ማድረግ ይፈልጋል። ምክንያቱም ሀገር ሳይኖር ሚዲያ ሊኖር ስለማይችል፣ ስለዚህ ይህንን እነዚህ አይነት ግጭቶችን ለማስወገድ እንግዲህ ሚዲያው አማካይ ሆኖ የመስራት አቅም አለው ወይ ሞራሉስ ራሱ አለው ወይ የሚለው አንዱ ጥያቄ ነው። ይሄ በሚገባ መመለስ መቻል አለበት። ሚዲያው ራሱ በተከፋፈለበት ሁኔታ ይህንን ይሰራል ለማለት እጅግ በጣም ይ ያሳስበኛል። ይሄ መፈታት መቻል አለበት። ዶክተር አብዲሳ ዘራአይ በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና የስነ ተግባቦት መምህር ናቸው። በኢትዮጵያ ያሉ ግጭቶች ከፈጠሯቸው ጫናዎች መካከል አንዱ ጋዜጠኛው ለሁለት እንዲከፈል አድርጎታል ይላሉ። ጦርነቱ የፈጠራቸው ጫናዎች ጋዜጠኝነቱም ራሱ በዚህ ጎሮ ውስጥ አብሮ ተጠልፎ ሴንትራል መንግስቱን የሚደግፍ ሚዲያ እንደገና ተዋጊዎችንም በሌላ አቅጣጫ ላይ የሚደግፍ ሚዲያ ሆነው ጎራ ይዞ በዲጂታል ሚዲያም በሌጋሲ ሚዲያም እንትን ሲል የቆየበት ነው። ስለዚህ ኢንዲፐንደንት የሆኑ ሚዲያዎች በግር ለመቆም ራሱ ሰርቫይቫል የሞትና የሽረት ላይ ያሉበት ሁኔታ ነው ያለው እና ስለዚህ አሁን ያለንበት የሚዲያ ስፔስ በጣም አጣብቅኝ እና የሞት የሽረት አይነት ነገር ላይ ያለበት ሁኔታ ነው ብዬ ነው የማስበው። በትጥቅ ግጭት ውስጥ ያሉና ነፍጥ አንግበው በየጫካው ያሉ የታጠቁ ኃይሎች ለሰላም ስሱ ጋዜጠኝነት ምቹና ናቸው ወይ ስንል የጠየቅናቸው በጅማ ዩኒቨርሲቲ የሚዲያና ኮሚኒኬሽን ትምህርት ክፍል ውስጥ መምህርና ተመራማሪው ዶክተር ጌታቸው ጥላውን ተከታዩን መልሰዋል። በነጻነት ተንቀሳቅሶ ምናምን ይሄ ልክ በመቶ ስ ማማድ በአጠቃላይ ባለ ሁኔታ አስቸጋሪ ውስብስብ እንትን ውስጥ የገባን ይመስለኛል። መተማመኑም ጭምር እየጠፋ የመጣ ይመስለኛል። ኮንፊደንስ እየጠፋ የመጣ ይመስለኛል እና እንኳን አይደለም ለጋዜጠኛው በቀላሉ ሌበል ሊደረግ በሚችለው ለሌላውም ወገን እንኳን በሰላም እንደ ልብ ዞሮ ተንቀሳቀ ሰርቶ ይሄ ከባድ፣ ጋዜጠኛው ደግሞ በጣም ተጋላጭ ነው፣ ለመተርጎም ሌብል ለመደረግ ቅርብ ነው። ስለዚህ እውነት ነው፣ አስቸጋሪ ነው። ግን ደግሞ ሚዲያው ጠንከር ያለ ቢሆን፣ ጥሩ ፖዚሽን ያለው ደግሞ ቢሆን ከዚህ ነው ዘዴ የእሱ አይዲዮሎጂ እንዲነገርለት እንዲሰርጥለት ነው አይደለ የሚፈልገው ያ ወገን ወይም ያኛው ወይም ያኛው። በጣም እኮ ቴሮሪስት ምንታያቸው በዛ ደረጃ ሌብል የተደረጉ እ በኢንተርናሽናል ንትን ውስጥ እናያለን። እጅግ ጂያንት የሆኑ ጋዜጠኞችን ጠርተው ሰርቪው ይሰጥለ እንዴ እንደዚህ አይነት ኤክስፒሪየንስ እናቃለን። የሚዲያው የመታመንና ሙያዊ ኃላፊነቱን በሚገባ የመወጣት አቅም ውስንነት ይመስለኛለ ነገሮችን የሚያበላሽ መፍትሄው ምን ይሁን? መምህሩ መኩሪያ መካሻ ተከታዩን መልሰዋል። እንግዲህ ሰላም እንዲመጣ ሚዲያው የዕለት ተዕለት የሰላም ሁኔታን አጀንዳው አድርጎ መስራት አለበት። ደግሞ የተለያየ አመለካከት ያላቸውን አካላት በማሳተፍ ሚዲያው አማካይ ሆኖ እነዚህን አሳታፊ ሆኖ መስራት አለበት። ህብረተሰቡ ማስተማር ይኖርበታል። ህብረተሰቡ ደግሞ ገፈት ቀማች ነው። በዚህ ምክንያት በዚህ ችግር ምክንያት መተማመን እንዲገነባ የተዛቡ አስተሳሰቦችን እየነቀሰ እያወጣ የሚያርም ስምምነትን ሊያመጣ የሚችል አይነት መሆን አለበት እና ሚዲያ እኮ የስሜትም ማስተንፈሻ መድረክ ነው። ስለዚህ የህዝቡ ስሜትን በተለያየ መንገድ እንዲወጣ እና መፍትሄ ሊመጣ በሚችል መንገድ አድርጎ መስራት አለበት ሚዲያው። እንግዲህ የአንድን ወገን ብቻ ሀሳብ ከማራመድ ይልቅ የተለያዩ አስተሳሰቦችን አምጥቶ መድረክ ላይ አወያይቶ፣ ያ ደግሞ ለህብረተሰቡ መፍትሄ የሚያመጣ እንዲሆን ሚዲያው መስራት ይኖርበታል እላለሁ። የኢትዮጵያ መገናኛ ብዙሃን ባለስልጣን በበኩሉ በኢትዮጵያ የሰላም ጋዜጠኝነት ራሱን ችሎ መኖር አለበት ብለዋል። ባለሙያዎች ደግሞ ይህ እንዲሆንና ሚዛናዊ ለመሆን ምቹ የሆነ የሚዲያ ስርዓትና ነጻነት ሊኖር ይገባል ይላሉ።